ሀያላን ሀገራት ባንዳይ ናቸው የሚተኙላት፣ ቻይና ምን ገጠማት? በ2025 ክረምት ቻይና እንዳስፈሪ ተረት የሚያስታውስ የጎርፍ መቅሰፍት ገጥሟታል። የያንግዚ ወንዝ የቻይናን የህይወት ደም መልክ ከቁጥጥር ውጭ ሆኑ ከተሞች ውሃ በመልበስ መንደሮች በመጥለቅለቅ የሰው ልጅ ህይወት በመቅሰፍት ቀውስ ውስጥ ተገኝቷል። በሁናን ጂያንግዚና አንሁይ ግዛቶች የውሃ መጠኑ ከ11 ሜትር በላይ ከፍ ብሏል። በሚሊዮኖች የሚቆጠሩ ሰዎች ተፈናቅለው በቢሊዮን የሚቆጠር ዶላር ጉዳት አድርሷል። የአደጋ የአየር ንብረት ለውጥ የዓለምን እጣ ፈንታ እንዴት እንደቀየረ የሚያሳይ ማስጠንቀቂያ ነው። የታሪክ የቻይና ጎርፍ እንደ ማዕከል በማድረግ ነው የዓለም የአየር ንብረት ቀውስና የሀገራትን የወደፊት እጣ ፈንታ የምንነግራቸው። እንደ ፈረንጆቹ የዘመን ቀመር 2025 ትንቢት ተናጋሪዎቹ የተሳካላቸው ይመስላል። ምድራችን በጥልቅ ጨለማ ውስጥ ትገባለች ብለው ነበረ በጦርነት በረሃብ በስደት በ ኢኮኖሚ ውድቀት እንዲሁም ደግሞ በአየር ንብረት ለውጥ። የአየር ንብረት ለውጥም የሀገራትን እጣፍንታ በእጅጉ እንደሚቀይር ተናግረው ነበርም። አሜሪካ ለእላሃ ያልነቷን እንዳትቀማት የምትፈራት ሀገረ ቻይና ምንገጠማት በዛሬው ቆይታችን እንፈትሸዋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን። እንግዲህ በቻይና በጣም ዘግናኝ የሆነ መቅሰፍት ልንለው የምንችለው ነገር ነው የገጠማች በጣም ነው የሚያስፈራው። ምናልባትም ቪዲዮውን ሲዘዋወር አይታችሁት ሊሆን ይችላል። ምክንያቱም በርካታ ሚዲያዎች ይሄንን ነገር እያወጡት ነው። እንደውም በጦርነቱ ምክንያት በኢራን እና በእስራኤል ጦርነት ምክንያት ነው እንጂ ነገሩ የታፈነው። ቀላል የሚባል ጉዳት አይደለም እየደረሰባት እንግዲህ። በታሪኳ ቻይና እንደዚህ አይነት ነገር ገጥሟት አያውቅም። ደግሞ የገዛ ወንዞቿ ናቸው የሞሉት፣ የገነፈሉት እና ከተማዋን የዋጡት ማለት ነው። ይሄ ዘግናኝ ክስተት ምን ይመስላል የሚለው ነው የምናየው እና በሁለት ሺ 25፣ ትንቢት ተናጋሪ ነን የሚሉ ምናልባትም ጠንቋይ ሊሆኑ የሚችሉ እነ ባባ ቫንጋ ደግሞ 2025 ለዓለም በጣም ከፍተኛ የሆነ ቀውስ የምታስተናግድበት እንደሆነ እየተናገሩ ነበረ ማለት ነው። ጦርነቱም፣ የአየር ንብረት ለውጡም፣ እንዲሁም ሌሎችም ነገሮች ተደማምረው እንግዲህ እነሱ እንዳሉት ተሳክቶላቸዋል ማለት ይቻላል። በቻይናም የታየው እንግዲህ ይሄው የአየር ንብረት ለውጥ ነው። ለመሆኑ በቻይና ምን ተከሰተ የሚለውን ነው ከእናንተ ጋር ለመፈተሽ የወደድ ነው። ቤተሰባችንን ያልተቀላቀላቸው ተመልካቾቻችን ሰብስክራይብ በማድረግ የደወላው ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። እንደተለመደው ደግሞ በከበረ ስጦታችሁ፣ በላይክ በኮመንት በሼር እስከ መጨረሻ አብራችሁን ዝለቁ። በቅድሚያ ስለ ድምፅ ይቅርታ እዳይቃለሁኝ ሮማን ጸጌ ነኝ ከአክሱም ቲዩብ ሳናይ ቆይታ ይሆንላችሁ። የአየር ንብረት ለውጥ ጸጥ ያለ ነገር ግን አጥፊ የሰው ልጅን ሕይወት እያመሰቃቀለ ይገኛል። በቻይና የ2025 ጎርፍ የአየር ንብረት ለውጥ ውጤት ከፍተኛ የሆነ ጉዳትን አድርሷል። የአካባቢ አየር የውሃትነት የመያዝ አቅም መጨመር፣ የበረዶ መቅለጥና ያልተለመደ ዝናብ መጠን ከፍተኛ የጎርፍ አደጋዎችን አስከትሏል። በ2021 በሄናን ግዛት የደረሰው ጎርፍ በ24 ሰዓት ውስጥ 562.5 ሚሜ ዝናብ በመዝነቦም ወደ 15 ሚሊዮን ሰዎች ላይ ተጽዕኖ አድርሶ ነበረም 400 ሰዎችን ገድሏል እናም ወደ 19 ቢሊዮን ዶላር ጉዳት አስከትሏል። በ2020 ደግሞ በደቡባዊ ቻይና የተከሰተ ጎርፍ 71 ሚሊዮን ሰዎችን ተጽዕኖ አድርሶ 54 ሰዎችን ገድሎ 333 ቢሊዮን ዶላር ጉዳት አድርሷል። ይህ መቅሰፍት በቻይና ብቻ አልተገደበም። የአየር ንብረት ለውጥ በዓለም ዙሪያ ያሉ ሀገራትን እጣ ፈንታ እየቀየረ ነው። በአፍሪካ የሆርን ኦፍ አፍሪካ ክልል በድርቅና በምግብ እጥረት ተጠቅቷል። በአውሮፓ 2021ና 2022 የተከሰቱ ጎርፎች በጀርመን ቤልጂየም፣ እና ኔዘርላንድ ቤቶች ሀገራችን ውጠዋል። በአሜሪካ እንደ ሄለንና ሚልተን ያሉ አውሎ ነፋሶች በተለይ ደግሞ በፍሎሪዳና በጆርጂያ ከፍተኛ ጉዳትን አስከትለዋል። የባህር ዳርቻዎች መጨመር፣ የበረዶ መለጥና የእሳት ቃጠሎች ከአውስትራሊያ እስከ ካናዳ ድረስ የማይረሳ ክስተት ሆኖ አልፏል። በተለያዩ የዓለም ክፍሎች ትንቢት ተናጋሪዎች እንደ ባባቫንጋ ያሉ የ2025ን እንደ ወሳኝ እንዲሁም ድቅድቅ ጨለማ የሚሞላበት ዓመት ብለው ተንብየውታል። እነዚህ ትንቢቶች ምንም እንኳን ሳይንሳዊ መሰረት ባይኖራቸውም በጦርነት በባህር መፍ በመስላት በበረዶ መቅለጥ በሰደድ እሳትና አውሎ ነፋሶች የተሞላ የዓለም አውስን ጠቁሞ ነበረም። እንደ ባባቫንጋ ያሉ ተንባዮች የዓለም መጨረሻ ባይሆንም የሰው ልጅ በተፈጥሮና በራሱ ፈጠራ የሚፈተንበት ጊዜ እንደሚመጣ ተናግረዋል። እነዚህ ትንቢቶች በተወሰነ ደረጃ ከሳይንሳዊ ማስጠንቀቂያዎች ጋር ተገናኝተዋል። በተለይ የአየር ንብረት ለውጥ ተጽዕኖን በሚመለከት በቻይና 2025 ጎርፍ እንደ አንድ ምልክት ተደርጎ ይታያል። የቻይና ሚዲያዎች እንደ ሮይተርስ ዘገባ የዝናብ ወቅትን ተከትሎ የሚመጡ ከፍተኛ ውቀቶች የግብርና ምርትን እንደሚጎዱ የውሃ ማጠራቀሚዎችን እንደሚያደርቁ እንደሚያደርቁና መሰረተ ልማቶችን እንደሚያፈራርሱ ይጠቁማሉ። ይህ የአየር ንብረት ለውጥ ቀውስ የዓለምን ኢኮኖሚና የጂኦ ፖለቲካል ሚዛን እየቀየረ ነው። የቻይና ጎርፍ አደጋ የዓለምን ኢኮኖሚ በከፍተኛ ሁኔታ ተጽዕኖ አድርሶበታል። ቻይና የዓለም የማምረቻ ማዕከል እንደመሆኗ የአቅርቦት ሰንሰለቶች መቋረጥ አስከትሏል። ከኤሌክትሮኒክስ ጨርቃጨርቅ፣ የቻይና ምርቶች መዘግየት በአሜሪካ፣ በአውሮፓ እና በአፍሪካ ገበያዎች ላይ ተሰምቷል። የመቅሰፍት የዓለምን የንግድ ሚዛን ቀይሯል። በተለይ በቻይናና በአሜሪካ መካከል ያለው የንግድ ግንኙነት ውጥረትን አባብሷል። በጂኦፖለቲካል መካከልም የአየር ንብረት ለውጥ የሀገሮችን ግንኙነት እየቀያየረ ነው። በቻይና ያሉ የውሃ ሀብቶች መቀነስ በተለይ በደቡብ እስያ ካሉ ጎረቤት ጋር ያለው ግንኙነትን አባብሷል። የተፈጥሮ ሀብቶች እጥረት፣ በተለይ የውሃና የኤነርጂ እጥረት በሀገራት መካከል ያለውን ውጥረት እያባባሰ ነው። በተጨማሪም የቻይና የባህር ኃይል መስፋፋት በደቡብ ቻይና ባህር ላይ ካሉ ሀገራት ያለውን ግንኙነት አስተባብሷል የቻይና ጎርፍ ና የአየር ንብረት ለውጥ ተጽዕኖ የዓለምን አንድነት ይጠይቃል የተፈጥሮ አደጋዎች ከጎርፍ እስከ ሰደድ እሳት ከአውሎ ነፋስ እስከ በረዶ መቅለጥ የሰው ልጅን በጋራ እንዲሰባሰብ ይጠይቃሉ ቻይና በዓለም አቀፍ ደረጃ የካርቦን ልቀት መሪ እንደመሆኗ በተመሳሳይ ጊዜ በታዳሽ ኢነርጂ ና በአረንጓዴ ቴክኖሎጂ ላይ መሪ ሆናለች የኤሌክትሪክ ተሽከርካሪዎች የፀሐይ ና የንፋስ ኃይል ና የሃይድሮጂን ነዳጅ ሴሎች በቻይና የወደፊት ተስፋ ምልክቶች ናቸው የዓለም ሀገራት ከቻይና ተምሳሌትነትም መማር ይችላሉ የአየር ንብረት ለ ጠን መቋቋም የጋራ ኃላፊነትን ይጠይቃል። የካርቦን ልቀትን መቀነስ፣ የተፈጥሮ ሀብቶችን መጠበቅና የአደጋ መከላከያ ስርዓቶችን ማጠንከር የሰው ልጅ ወደፊት ተስፋ ነው። የቻይና ጎርፍ መቅሰፍት ምንም እንኳን አስከፊ ቢሆንም የሰው ልጅ ጥንካሬና የመላመድ ደግሞ አቅምን ያሳያል። ይህ በ2025 ክረምት ቻይና የተከሰተባት እንደ ሆረር ፊልም በርካቶች እያዩት ነው። የሆረር ፊልም የሚያስፈራ የጎርፍ አደጋ ሲሉ እየተናገሩ ነው። የአለም ግዙፍ ሚዲያዎች ይህን አስከፊ ክስተት በማጉላት እየዘገቡ ያቀረቡት ነው። የያንግትሴ ወንዝና ሌሎች ዋና ዋና ወንዞች ከቁጥጥር ውጭ በመሆን ከተሞችን በጎርፍ ውጠዋል፣ መንደሮችን አጥለቅልቀዋል፣ ህይወትን አሳጥተዋል። ይህ መቅሰፍት ቻይናን ብቻ ሳይሆን ታዲያ የዓለምን ቀልብ ገዝቷል። ነገር ግን በዚህ ተፈጥሮ የአደጋ መሀል ቻይና ከመቅሰፍት እስከ ሀያልነት ያለውን የማይታመን ታሪኳን መመልከት ተገቢ ነው። በ2025 የቻይና የጎርፍ አደጋ በሚሊዮን የሚቆጠሩ ሰዎችን ተጽዕኖ ያሳድሯል። በሁናን ጃንግዚና አንሁይ ግዛት ያሉ ከተሞች በጎርፍ ተውጠዋል። ቤቶች፣ ትምህርት ቤቶችና መሰረተ ልማት ግንባታዎች ተደምስሰዋል። በሺዎች የሚቆጠሩ ሰዎች ህይወታቸውን አጥተዋል፣ እናም በሚሊዮን የሚቆጠሩ ሰዎች ተፈናቅለዋል። የግብርና መሬቶች ወድመዋል፤ ይህም የምግብ እጥረትን በከፍ ሁኔታ አስከትሏል። የቻይና መንግስት በፍጥነት ምላሽ ቢሰጥም ነገር ግን ከሰው ልጅ አቅም በላይ ይመስላል የገጠማት ቻይናም በሺዎች የሚቆጠሩ ወታደሮች፣ የማዳን ቡድኖች በማሰማራት ቢጥሩም ነገር ግን የአደጋው መጠን ከፍተኛ ነበረም። የጎርፍ በአለም አቀፍ ደረጃ ከፍተኛ ተጽዕኖን አሳድሯል። ቻይና የዓለም የማምረቻ ማዕከል እንደመሆኗ የአቅርቦት ሰንሰለቶች መቋረጥን አስከትሏል። ከኤሌክትሮኒክስ እስከ ጨርቃጨርቅ ድረስ የቻይና ምርቶች የመዘግየት በአሜሪካ በአውሮፓና በአፍሪካ ገበያዎች ላይ ተሰምቷል። ፍት ቻይናን፣ በዓለም ኢኮኖሚ ያላትን የማይካድ ታላቅ ሚና ያሳየ ነው። ቻይና ዛሬ የዓለም ሁለተኛ ትልቅ ኢኮኖሚ ሀገር ናት። ነገር ግን ይህ ስኬት በአንድ ሌሊት አልመጣም። በሀያኛው መቶ ክፍለ ዘመን መጀመሪያ ላይ ቻይና በድህነት በጦርነትና በውስጥ ብጥብጥ የተፈተነች ሀገር ነበረች። ከ1949 የኮሚኒስት አብዮት በኋላ ማኦ ዜዶንግ ቻይናን ወደ አንድነት አመራት። ነገር ግን የታላቁ ዝላይ ግሬት ሌፕ ፎራርድ እና የባህል አብዮት እንደ አሳዛኝ ሙከራዎች ተመዝግበዋል። በ1978

ቻይናን ወደ ካፒታሊስታዊ ኢኮኖሚ አመራት። የለውጥ ቻይናን ከድህነት ወደ ማምረት ሀያልነት አሸጋግሯታል። በሺዎች የሚቆጠሩ ፋብሪካዎች፣ የቴክኖሎጂ ኩባንያዎችና የመሰረተ ልማት ግንባታዎች ቻይናን የዓለም ኢኮኖሚ መሪ አድርገዋታል። የሽንግፑ እና የሻንጋይ ከተሞች እንደ የዓለም አቀፍ የፋይናንስ ማዕከላት ተወለዱ። ቻይና በዓለም ላይ ያላት ተጽዕኖ በበጎም በመጥፎ ይነሳል። በአፍሪካ፣ በእስያ እና በላቲን አሜሪካ ቻይና በቢሊዮኖች የሚቆጠሩ ዶላሮችን በመሰረተ ልማት ፕሮጀክቶች ላይ ኢንቨስት አድርጋለች። የቀበቶ መንገድ ተነሳሽነት ቤልት ኤንድ ሮድ ኢኒሽቲቭ ከሰባ በላይ ሀገራትን ከቻይና ጋር አገናኝቷል። የተነሳሽነት መንገዶች፣ ወደቦችና የባቡር መስመሮች ግንባታን አስተዋውቋል። ነገር ግን በተመሳሳይ ጊዜ ብዙ ሀገራትን በብድር ወጥመድ ውስጥ ታስቀምጣለች። በአፍሪካ እንደ ኢትዮጵያ፣ ኬንያና ዛምቢያ ያሉ ሀገራት የቻይናን ብድር ተጠቅመዋል። ነገር ግን የእዳ መጠናቸው እነዚህ ሀገራት በኢኮኖሚያዊ ቀውስ ውስጥ አስቀምጧቸዋል። ተቾች ይህንን የእዳ ዲፕሎማሲ ብለው ይጠሩታል። ቻይና በዚህ መንገድ የፖለቲካ ተጽዕኖ እንደምታገኝ ይከራከራሉ። ለምሳሌ የስሪላንካ ሃምባንቶንታ ወደብ ቻይና በ99 ዓመት ተከራይታ መውሰዷን በዓለም አቀፍ ደረጃ ውዝግብና ድንጋጤን ፈጥሯል። ቻይና በኢኮኖሚ በወታደራዊና በቴክኖሎጂ መስክ ያላት መውጣት ሀያላን ሀገራትን ያስፈራቸዋል። አሜሪካ በተለይ ቻይናን እንደ ዋና የዓለም ተፎካካሪ ትመለከታለች። እናም የምትተኛላት በአንድ አይኗ ነው። የቻይና የ5ጂ ቴክኖሎጂ በህዋዊ መሪነት በዓለም አቀፍ ደረጃ የመረጃ ቁጥጥር ፍርሃትን ፈጥሯል። በተጨማሪም የቻይና የባህር ኃይል መስፋፋት በደቡብ ቻይና ባህር ላይ ያለውን ውጥረት አባብሷል። ሩሲያ ቻይናን እንዳጋር ብትመለከታትም በኢኮኖሚ በኢኮኖሚና በፖለቲካ ተጽዕኖ አንጻር ቻይና እየተቆጣጠረች መሆኑን ትፈራለች። አውሮፓ ህብረትም በቻይና የኢንቨስትመንት ተጽዕኖ ላይ ተጠንቅቃለች። በተለይ በአውሮፓ ውስጥ ያሉ የቴክኖሎጂ ኩባንያዎች በቻይና ኩባንያዎች መገዛታቸውን ተከትሎም የቻይና መንግስት በኮሚኒስት ፓርቲ መሪነት ከፍተኛ የቁጥጥር ስርዓት የሚከተል ነው። የህዝብን ስነ ልቦና በማህበራዊ ክትትል፣ በፕሮፓጋንዳ እና በተቀናጀ ኢኮኖሚ እቅድ ይቆጣጠራል። የማህበራዊ ክሬዲት ስርዓት ዜጎችን በባህሪያቸው መሰረት በመገምገም የመንግስት ቁጥጥርን አጠናክሯል። የቻይና ህዝብ ለሀገሩ ከፍተኛ ቁርጠኝነት ያለው ህዝብ ነው። ይህ ቁርጠኝነት ከታሪካዊ መዋቅር ከኮንቬንሽያን ባህልና ከመንግስት የተቀናጀ ፕሮፓጋንዳ የመነጨ ነው። በተጨማሪም የቻይና መንግስት በትምህርት በቴክኖሎጂና በሳይንስ ላይ ያደረገው ኢንቨስትመንት ህዝቡን ወደ ከፍተኛ ተነሳሽነት አስገብቷል። ቻይና በጎርፍ መቅሰፍት ብትመታም ብትታምምም በፍጥነት ማገገሟ የማይቀር ነው። የቻይና መንግስት ባደጋ ጊዜ ያለው የተቀናጀ ምላሽ በህዝቡ መካከል ያለውን አንድነት የኢኮኖሚ ጥሪው ይህንን መቅሰፍት ለመቋቋም አቅም ይሰጡታል ተብሎ ይገመታል። በተጨማሪም ቻይና በአርቲፊሻል ኢንተለጀንስ፣ በታዳሽ ኢነርጂና በጠፈር ምርምር ላይ ያደረገችው ኢንቨስትመንት የዓለም መሪነቷን ያጠናክራል። የቻይና ታሪክ ከመቅሰፍት ወደ ሀያልነት የተጓዘች የማይታመን ታሪክ ያላት ሀገር ናት። የ2025 የጎርፍ አደጋም ቻይናን ቢፈታተናትም የህዝቧ ጥንካሬ፣ የመንግስቷ ተቀናጅቶ መምራትና የዓለም አቀፍ ተጽዕኖዋ ቻይናን የማይናወጥ ሀያል አድርገዋታል። ከድህነት ወደ ዓለም መሪነት ቻይና የ የሰው ልጅ ታሪክን እንደገና የጻፈች ናት። ይህ ታሪኳ ደግሞ በርካቶችን ያስፈራቸዋል። በቻይና የተከሰተው ጎርፍ እና የአየር ንብረት ለውጥ ተጽዕኖ የሰው ልጅን ታሪክ እንደገና ይጽፋል እያሉ ነው። ከተፈጥሮ ፈተናዎች እስከ ጂኦ ፖለቲካል ውጥረቶች የ2025 ጠውስ የሰው ልጅን ጥንካሬና ፈጠራ ይፈትናል። ቻይና በዚህ ታሪክ መሀል እንደ ማስጠንቀቂያና የተስፋ ምልክት ሆና የምትቆም ሀገር ናት። ይህ ታሪክ ደግሞ በመላው ዓለም ላይ ያሉ ሀገራትን ሊነካ ስለሚችል የአየር ንብረት ለውጥ አሁንም በከፍተኛ ስጋት እየተጠበቀ ነው።